ሰላም እንዴት ናችሁ? ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበል። ዛሬ እንግዲህ በተወዳጁ እና በልብ አንጠልጣዩ በኖላዊ ድራማ በክፍል መቶ ተከስተናል ማለት ነው። ኖላዊ ድራማ እንግዲህ እጅጉን በጣም በሚያጓጓ መልኩና ልባችንንም እያንጠለጠለው ቀን ከቀን እንግዲህ አዳዲስ ነገሮችን እየተመለከትን እንገኛለን ማለት ነው። በክፍል እንግዲህ መቶ ወይዘሮ ባዩሽ እንግዲህ በፖሊሶች እንግዲህ ተይዛለች ማለት ነው። እያዛለሁ ብላ ባላሰበችበት ታይም እንግዲህ በፖሊሶች ቁጥጥር ስር ውላለች። ይህም እንግዲህ በአሲርና በተምቹ ሀሳብ ነው። እንግዲህ ወይዘሮ ሜላት ምንም ይሁን ምንም እኔ አሁን ላይ ምን እንደቀየራትና ችግሯ ምን እንደሆነ ባላውቅም የድሮ ግን የክፉ ቀኔ ነች ባዩሽ ማለት በማለትም እንግዲህ እጅጉን በጣም እኔ አሁን ላይ ያለውን ሳይሆን የማስታውሰው በፊትና ድሮ እንግዲህ ምን አይነት ሰዎች እንደነበርን እና ምን አይነት ጓደኛሞች እንደነበርን ነው። እኔ በእሷ ነው እዚህ የደረስኩት። ከጎኔ ነበረች በማለትም እንግዲህ ወይዘሮ ሜላት እንግዲህ አሁን ላይ የተፈጠሩትን ችግሮች ሳይሆን ድሮና በፊት ያሳለፉትን የጓደኝነት ጊዜያቸውን እንዲሁም ደግሞ የኑሮ ደረጃዋ እንግዲህ ወይዘሮ ሜላት በጣም የሚያሳዝን ነበር እና ከወይዘሮ ባዩሽም እንግዲህ ብር ሁሉ ትበደራት ነበረ። እናም እንግዲህ ያ ያንን ችግሯን በማስታወስ አሁን ላይ እሷን አሳልፌ ለፖሊስ ልሰጣት አልችልም። ነገር ግን ያው ሁኔታዎችን ለምን እንደዚህ እንደሆነች ያው በራሷ መንገድ ማጣራት እንደምትፈልግ እንግዲህ ወይዘሮ ሜላት ተናግራለች ማለት ነው። ይህ እንግዲህ አብዛኞቻችን ብዙውን ጊዜ የሆነ ፍቅር እንዳለ ጓደኝነት እንዳለ ቅሬታ አለ፣ መጣላት አለና ያ ነገር ሲከሰት በፊት ያሳለፍነውን ነገር ሳይሆን አሁን ላይ የጠቡን መንስኤ ነው አጉልተን አይተን ያንን ሰው ብዙ ጊዜ ጥምብርኩሳቸውን የምናወጣውና ይህ ደግሞ ወይዘሮ ሜላት እንግዲህ ያደረገችው ነገር እጅጉን በጣም ለብዙሃኖቻችን ፎከስ እንድናደርግና እንድናስተውልም እንድንማርበትም አሁን ላይ ምንም አይነት ነገር ሊፈጠር ይችላል፣ ነገር ግን የድሮውን ማስታወስ እንዳለብን ማወቅ አለብን የሚል እና አሪፍ አስተማሪ የሆነ ትምህርት ነው። እናም እንግዲህ ወይዘሮ ባዩሽ እንግዲህ እርግብን ወርቁን እንዴት መልስላት? እንዴት ሰጣት? እንግዲህ ብትፈልጋትም እርግብ እንግዲህ ልትሰጣት አልቻለችም ማለት ነው። ነገር ግን ሜሪም እንግዲህ እርግብ ላይ አይኗን ጥላለች ማለት ነው። እኔ የዳቦ መግዣ እየቸገረኝ ወርቅ የሚባል ነገር እያላት በማለትም እንግዲህ ቤቱን አንድ ብላ በርብራም ፈትሻም ነበረ ልታገኝ አልቻለችም። እርግብም ነገሩ ግልጽ ባይሆንላትም የተጠራጠረቻት ነገር አለ ማለት ነው። ነገር ግን ሜሪም እንግዲህ ብትፈልግ ብትቆፍር ቤቱን በሙሉ ያንን የምትፈልገውን ነገር አላገኘችም። በስተመጨረሻ ምን ሆነሽ ነው ቤት ቤቱን እንግዲህ ምስቅልቅል አድርገሻል? ስትላትም አይጥ ገብታ አይጥ እየፈለግኩኝ ነው በማለትም ነበረ መልስ የሰጠችው። እናም እንግዲህ በራሷ መንገድ እንግዲህ የእርግብ የያዘችውን ወርቅ ለማግኘት አልችል ስትል ከባዩሽ ጋር ትደዋወልና ሀምሳ ሺ ብር እንግዲህ ከሰጥሽኝ እርግብ ያለችበትን ላሳይሽ ይችላለሁ በማለትም እንግዲህ በገንዘብ ይደራደራሉ። ይህንንም ገንዘብ እንግዲህ ለሚላት ሄዳ ወይዘሮ ባዩሽ እንግዲህ ስትነግራት እንግዲህ ሜላት በጣም በብዙ ሚሊዮን ወደ ሶስት ነጥብ የወጣበት ወርቅ ነው እና የሀምሳ ሺ ብሩ ቀላል ነገር ነው በማለትም ተስማምተው እንግዲህ ብሩን ሰታት ከአሜሪካ ተቀጣጥሮ እንግዲህ ሜሮን ብሩን ልትቀበል እንዲሁም ደግሞ እርግብን ልታስይዛት ነበረ ሀሳብና ዓላማዋ። ነገር ግን ወይዘሮ ባዩሽ እጅጉን በጣም ከባድ ሰውና አደገኛ ናት እና ሽጉጥ ነበረ ሜሪ ላይ የደቀነችባት ማለት ነው እናም እንግዲህ ተምቹና አሲር ደግሞ የእርግብ ነገር እጅጉን በጣም እያሳዘናቸው ስለነበረ ተምቹ እንግዲህ የራሱን ማንነት በደንብ አድርጎ ነገራት ለእርግብ እርግብም እንግዲህ አይንህን ላፈር አለችው ማለት ነው እርግብ ሲጀመር ፍቅር ይዟት ሳይሆን ከአሜሪካ ነው የመጣሁት ስላላት ውጭ የሚሄዱ ደግሞ ጉጉቱም ስለነበራት እንግዲህ እሱን እንደ መሰላል ተጠቅማ መውጣት ነበር የምትፈልገው። ተምቹም እንግዲህ እኔ ከዚህ በላይ ልዋሽሽ አልችልም፣ እኔ እልም ያልኩኝ ጥብ ያልኩኝ የጎዳና ልጅ ነኝ፣ አይደለም እንኳን አሜሪካ ጅቡቲን እንኳን አላቅም ብሎ እንጥሏን ቁርጥ እንግዲህ አድርጓታል ማለት ነው። እርግብም ማየት አልፈልግም። እርግብ እንግዲህ ከእሱ ጋር ከበፊትም ጀምራ ጥሩ የሆነ ግንኙነት እንዲኖራትም ትፈልግም ነበረ። እናም እንግዲህ አብረው ሁሉ አድረዋል። አሲርም እንግዲህ ተምቹ ለአሲር አብረው እንዳደሩ ሁሉ ሲነግረው፣ እንዲሁም ደግሞ ስለ ማንነቱም ሲናገር እንግዲህ በሚገርም ሁኔታ አሲርም እጅጉን በጣም ሲስቅበትም ነበረ ብራምባም እያለ እንግዲህ ሲያንጎራጉርለትም ተመልክተናል ተመልክተናል ማለት ነው። በጣም የሚገርምና የሚያስቅ የድራማው ድምቀት ናቸው ተምቹና አሲር ማለት ነው። እናም እንግዲህ ያ የሚፈለገው ወርቅ እንግዲህ እየተንከራተተ ከእርግብ እጅ ሱቅ ከሱቅ ደግሞ አሁን ላይ ተምቹ ጋር ይገኛል ማለት ነው። ተምቹ ደግሞ ለሀና ሰጥቷታል። ሀናም እንግዲህ ምንድን ነው ይህ ቦርሳ እያለች እንግዲህ፣ አሲርም አይንህን ላፈር ከዚህ በላ አልፈልግህም፣ በቃህኝ ብላው ፍቅረኛው እንግዲህ ማስታወሻ ብላ ቦርሳውን ትታለት ነው በማለትም እንግዲህ አሲር እጅጉን በጣም እየሳቀም እያፌዘበትም ተመልክተነዋል ማለት ነው እናም እንግዲህ ተምቹ የሚገርመው ነገር ምን እንዳለው ቦርሳውን አላየውም እሷም ደግሞ ለተምቹ መናገር አልፈለገችም ነበር በቦርሳው ውስጥ ምን እንዳለው ነገር ግን ቦርሳውን በጣም እንደምትፈልገው እና የአባቷ ማስታወሻ እንደነበረም እንግዲህ ትነግረዋለች ማለት ነው እናም እንግዲህ ከተምቹና እርግብ እንግዲህ ሲጣሉ ያው ቦርሳው እዛ ባለሱቁ ጋር ስለነበረ አሁን ላይ እርግብ እንግዲህ ከተምቹም አልሆነችም ከቦርሳው አልሆነችም። ቦርሳው ግን እንግዲህ ዙሮ ዙሮ እንግዲህ እሃና እጅ ገብቷል ማለት ነው። እሃና ደግሞ ብዙም እንደዛ አይነት ነገር ላይ ቀልጣፋ አይደለችም እና አልተጠራጠረችም እና ምንም ያየችውም ያስተዋለችውም ነገር የላትም። ቦርሳው አንቺ ጋር ይቀመጥ እሃንች ብሎ እንግዲህ እዛው ቤት ትቶት ሄዷል። ምክንያቱም ተምቹ በፈለገበት ጊዜ እናና ቤት ይሄዳል ይወጣል ይገባል እና ሜቢ ቢ ሃና ካየችው ወርቁን ለእናቷ እንዲመለስ ታደርጋለች። ካላየችውም ግን ተምቹ የነ ሃንቾ ቤት እንግዲህ እንደፈለጉ የሚወጡበት የሚገቡበት ቤት ነውና ተመልሶ ሊወስደውም እንዲሁም ደግሞ እርግብም እሱ ጋር ልትደርስበትም ትችላለች ብዬ ተስፋ አደርጋለሁ። ይህ እንግዲህ የእኔ ግምትና ሀሳብ አስተያየት ነው። ነገር ግን ቀድማ ሃና እንግዲህ ካየችው ወርቁ የእናቷ መሆኑን እናም ያው ታውቃለች እና ከየት መጣ እንዴት ሆኖ የሚልም ጥያቄ ይመጣል። ሆኖም ግን ወርቁ ወደ ትክክለኛው ወደ ነበረበት ለባለቤቱም የሚመለስ ይመስለኛል። ይህ እንግዲህ ያህና ቅልጥፍና ካላት ነው። እናም እንግዲህ እርግብን እንደዚህ መውጫ መግቢያ ማሳጥታት እሷ እንደፈለገች አትዝናናም በማለት እንግዲህ ወይዘሮ ሜላት ጉዳዩን እርግፍ አርጋ የተወችውን ተምቹ እና እንግዲህ አሲር ወይዘሮ ባዩሽን እንግዲህ ወደ በፖሊስ እንግዲህ እጇን እንድትሰጥ አድርገዋታል። እንግዲህ ወይዘሮ ባዩሽ እጅጉን በጣም በሚያሳዝን ሁኔታ ሜሪ ላይ እንግዲህ ሽጉጥ አቀባብላባት እያለ ነበረ እጅ ከፈንጂ ፖሊሶች የያዟት ወንጀል በወንጀል ላይ ነው። ምክንያቱም ወይዘሮ ሜላትን እንግዲህ ያው ገላት ነበር ከሞት አፋፍን የመለሰቻት እንዲሁም ደግሞ አሁን ላይ አሁንም ሜሪ ላይ ደግሞ ሽጉጥ ደቅና እንግዲህ በአይናቸው አይተዋል እና ወንጀል በወንጀል እንግዲህ ፈጽማለች እና አሁን ላይ ሁሉም ነገር እንግዲህ ከበድ የሚልባትም ይመስለኛል። እንግዲህ ለምን አሴም እንግዲህ ወይዘሮ ሜላት ነግራው ነበረ ስለ ባዩሽ ጉዳይ እጅጉን በጣም ተናዶ ለፖሊስ ነው አስይዤ የማሳስራት ሲልም፣ ሀንዬ እንግዲህ እማዬ አይቻልም ብላለችና እማዬ ተቀየመናለች። እናም እንግዲህ እኔው በራሴ መንገድ ነገሮቹን አስተካክላለሁ በመሀላችን ማንም ሰው እንዳይገባ ብላናለችና ስለዚህ ዋናው ነገራችን ጠላት የእናታችን ጠላት እሷ መሆኗን ማወቃችን ነው። በማለትም ሀና እንግዲህ ከወንድሟ ጋር ትመካከራለች እናም እንግዲህ አሁን እስር ቤት ስትገባ እንግዲህ ወይዘሮ ባዩሽ እንግዲህ አሲር እና ተምቹ ከኋላዋ እንግዲህ ቆመው ሲመለከቷት አይ ጊዜ አንቺም እንግዲህ እጅ ጣለሽ እያሉም እንግዲህ እነሱም በጣም ተገርመው እንግዲህ ቆመው ሲመለከቷት ነበር። እሷም እንግዲህ ወደ ኋላ ዙራ ስትመለከታቸው ነበረ። ሜሪም የምታውቀው ነገር አልነበረም እና ሆኖም ግን ፖሊሶቹ በመድረሳቸው እንግዲህ ሜሪንም ህይወቷን ታድገዋታል ማለት ነው። ሆኖም በጣም እንግዲህ ያልጠበቀችው ዱብዳ ወርዶባታል ወይዘሮ ባዩሽ ማለት ነው። ሜላትን ስትሰማ ምን ይፈጠር ይሆን? እናም እንግዲህ አሁን ላይ ሰላምዬና አቶ መስፍን ተደብቀው ነው ያሉት። እነሱ ሲሰሙ ምን ይፈጠር ይሆን የሚለውን ነገር ደግሞ ወይዘሮ ሜላት ምናሴ ነው ያስያዛት ብላት ታስብ እና ተጠረጥር ይሆን። ሆኖም ግን ያው ባዩሽ እነማን እንደሆኑ ስላየቻቸው እንግዲህ ምናሴ ላይ እንግዲህ እናትየዋና እና ሀና ፎከስ አድርጉበት ብዬ ተስፋ አደርጋለሁ። በቀጣይ ክፍልስ እንግዲህ ምን ይከሰት እና ይፈጠር ይሆን የሚለውን ደግሞ ያው ሁላችንም እንግዲህ አብረን የምናይ ይሆናል ማለት ነው። ኖላዊ ድራማ እንግዲህ ቀን ከቀን እጅጉን በጣም የሚያጓጓ እና እንዱም ደግሞ ብዙ ትምህርቶችን እንግዲህ እየወሰርንበት እየተማርንበት የምንገኛለን ማለት ነው። ውድና የተከበራችሁ አድማ የተመልካች ቤተሰብ ለዚህ ቻናል አዲስ ሲሆናችሁ ቻናሉን ላይክ፣ ሼር ሰብስክራይብ በማድረግ እንግዲህ ቤተሰብ ይሁኑኝ ማለት ነው። ለምታበረታቱኝና ሼር ላይክ ለምታደርጉልኝ እጅጉን በጣም አድርጌ አመሰግናለሁ። አዳዲሶችም እንግዲህ ሰብስክራይብ በማድረግ ቤተሰብ ይሁኑ ማለት ነው። እናም እንግዲህ ለዛሬ የነበረን የኖላዊ ድራማ ይህንን ተመልክተናል ማለት ነው። ቀጣዩስ ክፍል የሚለው ነገር እንግዲህ የወርቁ ጉዳይ እና የወይዘሮ ባዩሽ እስር ቤት እንግዲህ መግባቷ እንግዲህ ወደፊት ምን ሲፈጠር ይሆን? ሜላት ስትሰማ እንዴት ነው ከእስር ቤት ልታስወጣት የምትችለው? ምክንያቱም እንግዲህ ወንጀለኛ ናትና ፖሊሶቹም እንግዲህ በአይናቸው ማይተዋል ሰው ላይ እንግዲህ ሽጉጥ አቀባብላም ስለተመለከቷት የሚገርመው ነገር ግን እርግብም ሜሪን እንግዲህ ስትጠራጠራትም ነበረ ወርቁን እንግዲህ ማሸሿ፣ በጣም ጥሩ ነው እንጂ ቢሆንና ቢሳካላት እርግብን አሳልፋ ሰጥታት ነበረ ሜሪ። እናም እንግዲህ ከእንደነዚህ አስመሳይ እና መጥፎ ጓደኛሞች እንግዲህ ፈጣሪ ይጠብቀን ይሰውረን ነው የምንለው። እናም ለጥቅም ብላ እንግዲህ ያው እጅ አሳልፋ ሰጥታት ነበር ሜሪ እርግብን ማለት ነው። ነገር ግን አልተሳካላትም ማለት ነው። እናም ውድና የተከበራችሁ ቤተሰብ ቀጣይ እስክፍል ምን ይሆን የሚለውን ደግሞ አብረን የምናይና የምንመለከት ይሆናል። እስከዛው ድረስ በያላችሁበት ቸር ሰንብቱ። ባይ ባይ ውድ ቤተሰብ።